አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሊማ ድሪም ቤተሰቦች እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። ዛሬ የመጣው ጥያቄ በአንድ ጥያቄ ነው። በአላህ በችልኝ ሰዎች በቢላ ሲመታቱ አየሁኝ ብላለች። እንግዲህ በቢላ ሲመታቱ አየሁ ነው ያለችው። እርግጠኛ ነኝ፣ ያው ሌሎች ሰዎች ሲመታቱ ያየች ነው የሚመስለኝና ባካችሁ ህልም ስትጽፉ የትዳር ህይወታችሁንና ህልሙን ደግሞ ሰው ስታው ለምሳሌ ያ ሰው በእውነቱ ታቁታላችሁ አታቁትም፣ እንዲሁም ደግሞ ግልጽ የሆነ መረጃ ብታቅርቡ ለእናንተ ይጠቅማችኋል ባይ ነኝ። እና ቪዲዮ ላይክ እያደረጋችሁ እንድትለመደው እስከ መጨረሻ ድረስ አብራችሁ ይቆዩ። በመጀመሪያ እንግዲህ ከሰዎች ጋር እየተመታታች ከሆነ ያየችው ምን እንደሆነ አብረን እንመልከት። ህልሙ በጣም አስደንጋጭ እና ስሜት የሚነካ ቢሆንም በህልም አተረጓጎም በኢማም ኢብን ሲሪን ወይም ደግሞ በእስላማዊ አተረጓጎም መሰረት መመታት በቢላዋ ማየት ማለት ነው፣ ሁል ጊዜ አካላዊ ጉዳትን አያመለክትም። ይልቁንም ስሜታዊ ጉዳትን፣ የንግግር ጥቃትን፣ ክህደትን፣ ወይም ከፍተኛ ለውጥን ሊያመለክት ይችላል ማለት ነው። በእስላማዊ አተረጓጎም መርሆች መሰረት የቢላዋና የመመታታት ትርጉም ይህንን ይመስላል። አሉታዊ መልኩ ሲተረጎም ቢላዋ በህልም ውስጥ ምላሱ የረዘመ አደገኛ ወይም ሐሜተኛ የሆነ ጠላትን ያመለክታል። ጥቃቱ የመጣው በቃላት በሐሜት ወይም ደግሞ በክህደት አማካኝነት ሊሆን ይችላል ማለት ነው። አዎንታዊ ትርጉሙ ደግሞ አልፎ አልፎ ቢላዋ ጥንካሬን፣ ድፍረትን እና ውሳኔን የመስጠት ችሎታን ያሳያል። በቢላዋ መምታት፣ መመታት ወይም ደግሞ መወጋት የሚያመለክተው ስሜታዊ ጉዳትን ነው። ያ ማለት በአካል ከመጎዳት ይልቅ ይህ ህልም በቅርብ ሰው ወይም በራስ አካባቢ የሚመጣ ከባድ የስሜት ጉዳት፣ መክዳት ወይም የውሸት ክስ እንደደረሰ ያሳያል ማለት ነው። ምክንያቱም የተመታታው ሰው መቹ ለተመቹ ያ የሚመታው ሰው ለሚመታው ሰው ማለት ነው። የቃል ጥቃት ቢላዋ መጥፎ እና ሹል ንግግር ምልክት ሊሆን ስለሚችል በጣም የሚጎዳ ቃል እንደተወረወረ ወይም ክብር በሐሜት እንደተጎዳ ያመለክታል ማለት ነው። ጠንካራ ማስጠንቀቂያ ነው ህልሙ ህልሙ በአካባቢሽ ያለን ሰው ጠላት ወይም አደገኛ ሁኔታ አንቺን ሊጎዳ በመዘጋጀት ላይ መሆኑን ሊያመለክት ይችላል ማለት ነው። ያ ማለት ከአንቺ ጋር ከሆነ ግብ ግቡ የነበረው ነው። ስለዚህ ህልሙን ካየሽ በኋላ ምን ማድረግ አለብሽ? እስቲአዛ ና ዱዓ ማድረግ አለብሽ ከጠላት ሼር ወይም ደግሞ ከሰዎች ምቀኝነትና ከክፉ ቃል ለመጠበቅ አላህ ስብሐነ ወተዓላን አጥብቀሽ ለምኝ። በተለይ ሱረቱል ፈለቅ እና ሱረቱናስን በማብዛት መቅራት አለብሽ ማለት ነው። ጥንቃቄ ከሰዎች ጋር የምታደርጊው ግንኙነትና በምትተማመኒባቸው ሰዎች ላይ በጥንቃቄ መራመድ እንዳለብሽ የሚመክርሽ ነው ማለት ነው። በግል ጉዳዮች ላይ ብዙ መናገርም ቀንሺ። ነገር ግን ህልሙን ያየሽው ሌሎች ሰዎች እርስ በርሳቸው ሲመታቱ ከሆነ ይህም የተለየ ትርጉም አለው ማለት እነዛን ሰዎች የምታውቂያቸው ከሆነ ህልሙ ምናልባት ሙሉ በሙሉ አንቺን ላይ ሊመለከት ይችላል። ነገር ግን የማታውቂያቸው ከሆነ ቀደም ሲል የጠቀስኩልሽን ማድረግ ያለብሽን ነገሮች ዱዓዎችና ወደ ፈጣሪሽ መቅረብ ማብዛት አለብሽ። ምክንያቱም የማይታወቁ ሰዎች በአንቺ ላይ ሊመጣ የሚችልን ከማይታወቅ ምንጭ ወይም ከማይታወቅ አቅጣጫ ሊፈጠር የሚችልን ነገር ሊሆን ይችላል ማለት ነው። ያ ማለት ደግሞ በገሃድ የሚታይ ሳይሆን እንደ ሲሄር እንደ ምቀኝነት አይነት ነገሮች በአንቺ ላይ ሊፈጠሩ እንደሚችሉ የሚነግርሽ ስለሆነ፣ ከነዚህ ነገሮች ለመጠበቅ ደግሞ ቀደም ሲል ማድረግ ያለብሽን ነገሮች ነግሬሻለሁ። እነሱን በማድረግ በፈጣሪሽ ላይ ተመኪ ማለት ነው። እና ሌሎች ሰዎች ሲደባደቡ ወይም በቢላ ሲመታቱ ከሆነ ያየሽው እነዛን ሰዎች ደግሞ የምታውቂያቸው ከሆነ በዙሪያ ስላለው ችግር መጨነቅ ሊሆን ይችላል ማለት ነው። ይሄ ደግሞ የስሜት ትስስር ሊሆን ይችላል የቤተሰብ ወይም የጓደኛ ፈተና ከሆነ በቢላ መመታታቱ ሰዎች የምታውቂያቸው ከሆነ ማለት ነው። ዘመድ ጓደኛ ከሆኑ ህልሙ የሚያመለክተው እነዚያ ሰዎች በእውነታው ላይ በከባድ ፈተና፣ በቃል ጥቃት፣ በሐሜት ወይም ደግሞ በስሜታዊ ጉዳት ውስጥ እንዳሉና አንቺ በሁኔታው እንደተጨነቅሽ የሚያሳይ ነው ማለት ነው። ሌላው ደግሞ የመተባበር ፍላጎት ሊሆን ይችላል። ይህ ህልም ለእነዚያ ሰዎች የእርዳታ እጅ ለመዘርጋት ወይም ደግሞ ለመከላከል ያለሽን የውስጥ ፍላጎት ሊያመለክት ይችላል ማለት ነው። ሌላው ማህበራዊ ውጥረትና ፈተና ሊሆን ይችላል። በአጠቃላይ ማህበራዊ ችግር ውስጥ የሚመለከቱ ሰዎች የምታውቂያቸው ከሆኑ ህልሙ በአካባቢዎች ወይም ደግሞ በሰፊው ማህበረሰብ ውስጥ ከፍተኛ የሆነ ውጥረት፣ ሐሜት፣ ግጭት፣ ወይም ፍርሃት ማጣት ፍትህ ማጣት መኖሩን ሊያመለክት ይችላል ማለት ነው። የማስጠንቀቂያው መልእክት ደግሞ አላህ ሱብሃነሁ ወተዓላ አንቺን የጥቃት ተመልካች አድርጎ በማሳየቱ ከእነዚህ አይነት ግጭቶች እንድትርቂ ወይም ደግሞ የሌሎችን ሸር እንዳትቀላቀይ እያስጠነቀቀሽ ሊሆን ይችላል ማለት ነው። ሌላው ትምህርትና ማስጠንቀቂያ ለአንቺ የሚሆነው ማለት ነው ከሌላ ሰው ስህተት መማር እንዳለብሽ ነው። ሌሎች ሰዎች ሲጎዱ ማየትሽ በተመሳሳይ ስህተት እንዳትሰሪ ወይም ደግሞ ተመሳሳይ ፈተና ውስጥ እንዳትገቢ ለአንቺ የተሰጠ ማስጠንቀቂያና ትምህርት ሊሆን ይችላል ማለት ነው። ይህ ማለት ደግሞ በዙሪያሽ ያሉ ሰዎች በንግግራቸው ወይም በግብረ ገብነታቸው ጉዳት እየደረሰባቸው ከሆነ አንቺ ከእነዚያ ስህተቶች መጠንቀቅ ይኖርብሻል የሚል መልእክት ሊሆን ይችላል። አንቺ ይህንን ህልም ካየሽ በኋላ ማድረግ ያለብሽ እርምጃ ምንድን ነው? የዱዓ እገዛ ነው። በህልምሽ የተመለከትሻቸው ሰዎች የምታውቂያቸው ከሆነ ከአደጋ እና ከፈተና እንዲጠበቁ ዱዓ አድርጊላቸው። ሌላው ደግሞ እስቲግፋርና ጥንቃቄ ነው። አላህ ሱብሃነሁ ወተዓላ አንቺንም ከሆነ ቤተሰብ ከማንኛውም አንቺንም ሆነ ቤተሰብሽን ከማንኛውም ሐሜት ስሜታዊ ጥቃትና ግጭት እንዲጠብቅሽ እስቲክፋር ማብዛት አለብሽ። ሌላው የመራቅ ስሜት ነው። በዙሪያ አሉታዊ ንግግር ወይም ግጭት ካለ ከነገሩ መራቅና ምንም አይነት የሌሎች ሰዎች ክርክር ላለማንሳት ጥንቃቄ ማድረግ ይኖርብሻል የሚል መልእክት እያስተላለፈልሽ ነው ማለት ነው። አላሁ አለም። ሌላ አንድ እህታችን ሰዎች በቢላ ሊመቱኝ ሲሉ ሲታገሉ አየው ግን አልመቱኝም የሚል ጥያቄ ጠይቃ የነበረ እሱንም አብረን እናንሳ ተመሳሳይ ስለሆነ ማለት ነው። ይህ ህልም እጅግ በጣም አዎንታዊ የሆነ ትርጉም አለው። ምክንያቱም ምናልባት መ አጀማመሩ አስፈሪ ቢሆንም መጨረሻውን ነጥብ ስንመለከት ደግሞ አዎንታዊ ትርጉም አለው ማለት ነው። ምክንያቱም በጠላቶች ላይ ወይም ደግሞ በፈተናዎች ላይ አላህ ስብሃነሁ ወተዓላ የሰጠን ጥበቃ እና ዲል ስለሚያመለክት ማለት ነው። ወደ ዝርዝሩ ሁኔታ ስንመለከት ሰዎች በቢላ ሊመቱሽ መሞከራቸው የጠላት ሴራ ሀሜትና የቃል ጥቃት ሊሆን ይችላል ማለት ነው። መምታት አለመቻላቸው ደግሞ አለመጎዳትሽ፣ አላ ስብሀነ ወተዓላ ጥበቃ ዲል፣ እና የሴራ አለመሳካቱን ያመለክታል ማለት ነው። ምክንያቱም አላ ስብሀነ ወተዓላ ጥበቃ ስላደረገልሽ በዛ ላይ ዲል እና የሴራውን አለመሳካት ያመለክታል ማለት ነው። መዳንሽ እምነትና ጽናትሽን ያመለክታል ማለት ነው። ህልሙ በአጠቃላይ ላይ ማስጠንቀቂያና ማረጋገጫ ሆኖ ያገለግላል። በአካባቢሽ ውስጥ ሊጎዱሽ የሚፈልጉ ሰዎች እንዳሉ የሚያስጠነቅቅ ቢሆንም በተመሳሳይ ጊዜ ግን እነሱ አንቺን መጉዳት እንደማይችሉ ያረጋግጥልሻል ማለት ነው። ያ ደግሞ አላህ እንደጠበቀሽ ያሳያል። ይሄ ደግሞ ግልጽ የሆነ ምልክት ሲሆን የአላህ ስብሐነወተዓላ ጥበቃ ከአንቺ ጋር እንደሆነና የሰዎች ሸር ወይም ክፋት አንቺን እንደማይነካ እንዲነካ አይፈቅድለትም፣ ማለት ነው አላህ ስብሐነወተዓላ። ስለዚህ አላህ ሁላችን የሚጠብቀን። ህልሙን ካየሽ በኋላ ምን ማድረግ አለብሽ? ለፈጣሪሽ ምስጋና ማቅረብ አለብሽ። አላህ ስብሐነወተዓላ ከጥቃት ስለጠበቀሽ በብዛት ምስጋና አልሐምዱሊላ ማለት አለብሽ ማለት ነው። ሌላው ዚኪር ነው። አላህን ማውሳት ነው። አያተል ኩርሲን እና ሱረቱል ኢኽላስን፣ ፈለቅን እና ሱረቱ ናስን በተደጋጋቢ በመቅራት አጠናክሪ ወይም ደግሞ ተጠናከሪ። እነዚህን አደጋዎች እና ከሸይጣን እንዲሁም ከሰዎች ሸር ክፋት የሚከላከሉ ጠንካራ ዚክሮች ስለሆኑ ማለት ነው። ሌላው እና የመጨረሻው ምንድን ነው? ምንም እንኳን የአላህ ሱብሓነሁ ወተዓላ ጥበቃ ቢኖርሽም ጥንቃቄ አስፈላጊ መሆኑን የሚነግርሽ የህልም አይነት ነው ማለት ነው። ያ ማለት በህልምሽ ውስጥ እንዳየሹ ከአሉታዊና ሀሚተኛ ሰዎች ለመራቅ የተሻለ መሆኑን እየነገረች ነው ማለት ነው። አላህ ይጠብቅሽ፣ ሁላችንም አላህ ይጠብቀን። ውድና የተከበራችሁ የሀሊማ ድሪም ዋን ቤተሰቦች በያላችሁበት አላህ ይጠብቃችሁ። በድጋሚ እስከምንገናኝ ድረስ ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። ሰላም ቆዩ። አሰላሙ አሌይኩም።